ከዚህ ቀጥሎ ምን እንብላ የሚለው ፕሮግራማችን ይቀርባል። በጣም ብዙ ልጆች የሚሳተፉበት የሚወዱት አዳዲስ ምግቦችን ሞክረን የምንቀምስበት ነው። ታዲያ ይህን ፕሮግራም በየሳምንቱ ይቀርባል። ያመለጣችሁ ካላችሁ ደግሞ ምን ታደርጋላችሁ? ኢትዮጵስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰምታችሁኛል አይደለ? ኢትዮጵስ ቲቪ ፕሮግራም የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ ቤተሰብ ሁኑ። አብረን እንዝናና አብረን እንሳተፍ። ታዲያ ልጆቻችሁም እየመጡ ይሳተፋሉ። ብቻ እናንተ ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ አድርጉልን። አሁን ወደ ምን እንብላ የሚለው ዝግጅታችንን እንግባ። ሰላም ልጆች፣ እንዴት ናችሁ? ዛሬ አጠገቤ እንግዲህ እንግዳ አለች። ህያብ ትባላለች። አምኖናል ደግሞ ልጄ ነው። በነገራችን ላይ መብራት ሲጠፋብን አንዳንድ ጊዜ በፍጥነት ለአምኖናል የምንሰራለት ቁርስ ምሳማ አንዳንድ ያለ እና እሱን ለማቅመስ ነው። ለህያብ፣ እስቲ ራስሽን ተዋወቂ። ለአምኖናልም ለቤተሰቦች ስምሽን ንገሪያቸው። ስም ህያብ አማኑኤል ይባላል። መማረው ዴሊቨራንስ ስኩል ነው። ስንት ያ ክፍል ነሽ ህያብ? ኬጂ ስሪ። ዘንድሮ ተመራቂ ነሻ? እንኳን ደስ ያላ ያላችሁ ትባያለሻ። በሚቀጥለው ዓመት አንደኛ ክፍል። በጣም ደስ ይላል። እንግዲህ ወደ አንደኛ ክፍል መጽሐፍ ማንበብ ወደሚለው እያብ ልትገባ ነው። በጣም ደስ ይላል። አምኖናል እስኪ ከሚሰሩልህ ቁርሶች ውስጥ በጣም የምትወደው ቁርስ ምንድን ነው? ፍርፍር በርጎ ፍርፍር በእርጎ ስሩልኝ ይላል። እና በጣም የሚወደው ቁርስ ነው። አንደኛ ቀዝቀዝ ያለ ነው፣ ሁለተኛ ቅባት ነገር ስለሌለው የእርጎ የራሱ ቅባት ካልሆነ በስተቀር በጣም ጤናማ ነው። እና ጠዋት ላይ ብዙ ጊዜ ይሄንን ነው የምንሰራው። እንዴት እንደሚሰራ እንዲሁም ብዙ ጊዜ አይቶ የሚያውቅ አይመስለኝም። አይተሃል? አይቶ አያውቅም። ጠዋት ላይ ነው የምንሰራለት እና ተሰርቶ ነው የሚመጣለት። ዛሬ ግን ያ ያለሱ አዲስ ነው። እያብዬ፣ ይሄ ምንድን ነው? እርጎ። እርጎም ከየት ነው የሚገኘው? እርጎ ማክሲመም በሙቀት ከሆነ በነጋታው ይረጋል። ያለ በለዛ ግን በሶስተኛው ቀን ይረጋል። በጣም እየቆየ ከመጣ ምን ይሆናል? ይበላሻል። ይበላሻል ማለት ይቆመጥጣል ማለት ነው። ሲበላሽ ምን አይነት ቀለም የሚሆን ይመስልሻል? እርጎ እንደሚያስጠላ ነገር። ምንድነው የምናደርገው? መጀመሪያ የምንፈልገውን ያህል እርጎ ቀንሰን እቃ ላይ እናደርጋለን ማለት ነው። ከዛ በኋላ ምን እናደርጋለን? ትንሽዬ ጨው እናደርጋለን፣ ሳይበዛ ከዛ በኋላ በጣም ጣዕሙ ቆንጆ እንዲሆን፣ ይሄ በጣም ደስ ነው የሚለው አሽቱት አሽቱት፣ ደስ ይላል አይደል? ስለዚህ ትንሽዬ በርበሬ እናረግበታለን። ከዛ በርበሬዎቹን በደንብ እናሟሟቸዋለን፣ እንዲዳረስ ማለት ነው። በጣም የሚያምር ቀለም ነው ያለው በርበሬው። በደንብ ከሟሟ በኋላ ምን በጣምም እንዳይደርቅብኝ እንጀራ መጥኜ እፈረፍራለሁ ማለት ነው። እጄን ታጥቤያለሁ። በደንብ አይታችሁ አይታችሁኛል አይደል? እያ በነገራችን ላይ ውው ረስቸው ረስቸው ረስቸው ረስቸው ህያብ እኮ ስጦታ ይዛል መጥታለች። ህያብ እስቲ ቅመሱት። እኔ ጠዋት ቁርሴን የምበላው ነገር ብላ እዩት። አያችሁት በጣም ደስ ይላል። እስኪ ቀማ። እናመሰግናለን ህያብ ያመጣችልን። አሁን እኔ እርጎዬን ምን አረጋለሁ ከእንጀራው ጋር ፈተፍታለሁ። አሁን እንግዲህ ለልጆቻችን ጠዋት ላይ መብራት ባይኖር እንኳን በቀላሉ እነዚህን ምግቦች ሰርተን ማብላት እንችላለን። አንደኛ በጣም ጠቃሚ ነው እርጎ በተለይ በጣም ሀይሊ ካልሽየም ለአጥንታችን አምኖናል። ብስኩቱ እንዴት ነው? በጣም ይጣፍጣል። የህያብናት ነች የሰራችው ቅድስት፣ በጣም ነው የምናመሰግነው። በነገራችን ላይ የህያብናት ቅድስት ምግብ ላይ በጣም ጎበዝ ናት። ባለፈው ጊዜ ኬክ ትሰራለች፣ እንዲሁም ኬክ ሰርታ ቀመሱ ብላን ነበርና ቃል ገብታለች። ምንድነው በሚቀጥለው ጊዜ ላይ መጥታ ለልጆች እዚህ ጋር ኬክ ሰርታ ታሳያቸዋለች። እኔም ለመቅመስ በጣም ጓጉቻለሁ። በጣም ነው የምናመሰግነው። በሌላ ጊዜ ደግሞ እንግዳችን እናቷና ህያብ ይሆናሉ ማለት ነው። እርጎ ተፈረፈረ፣ ጨረስን። አሁን ሰሃን አመጣለሁ ለሁለቱ። እንግዲህ እርጓችን እንደዚህ የሚያምር ሆኗል። በጣም ሽታው ደስ ይላል። ማንኪያ እስኪያምኖናል። የኔ ማንኪያ አለ። ቅመሱና ቀምሱት፣ በጣም ደስ ይላል። ጨው ራሱ እርጎ በጣም ደስ የሚል ጣዕም አለው። በርበሬ ሲገባበት ደግሞ እጅግ በጣም ደስ ይላል እና ለልጆቻችን እንግዲህ እንደዚህ አይነት ቁርስ እስቲ እየበላሽ እየበላች አይደለም። እስኪ ቆንጆ ነው አይደለም? ህያብ እንግዲህ አሁን ኬጂ ስሪ ናት። እስኪ ጓደኞችሽ ማን ማን ይባላሉ? ኢማን ሚልኬ፣ ኤፍራታ፣ ኛጓ አሜን አምን ሱን እንዳለ የትምህርት ቤቷን ጓደኞች በሙሉ ነው የጠራችው፣ የክፍሏን ልጆች በጣም ነው የምትወዳችሁ። የሚያስደስትሽ ትምህርት ምንድን ነው? አማርኛ አማርኛ ኮበዝ እንዳምኑና ለማን አምኑና አማርኛ በጣም ነው የሚወደው። በጣም ምትወጃት ሚስ ማናት? አንደኛ ሚስ ሰብለና ሚስ ነፂ። ኦ ሚሰብለና ሚስ ነፂ። እንግዲህ በዴሊቨራንስ አካዳሚ የምታስተምሩ የህያ መምህራን ሚስ ነፂና ሚስ መጪ፣ በጣም ነው የምትወዳችሁ የክፍሏ መምህራኖች ናቸው። በጣም ነው ሁላችሁም መምህራኖች። በነገራችን ልጆች አይረሷችሁም፣ ይወዷቸዋል። ህያብም እሱን ነው የተናገረችው። አምኖናልም ሁሉንም አስተማረች። እሱ አንደኛ ክፍል ስለገባ በየትምህርት አይነቱ የተለያዩ መምህራን ያሉትና ሁሉንም ነው የሚወዳቸው። እናንተም እዚህ መጣችሁ ትሳተፋላችሁ። ህያብ እዚህ መጣሽ፣ ስለተሳተፈሽ ከእኛ ጋር ጥሩ ጊዜ ስላሳለፍ የሰራሁትን ምግብ ስለወደድሽልኝ በጣም ነው ማመሰግነው። እኔም ማመሰግነው ህያ ህያብዬ። በጣም ነው የምንወዳት። በጣም ነው ደስ ያለን እዚህ ስለመጣች። በሳምንት ከሌላ የምግብ አይነት ጋር ተመልሰን እንመጣለን። ዋናው የዚህ ፕሮግራም አላማ ከልጆቻችን ጋር እያወራን እየተጫወትን ምግብ እየሰራን ጥሩ ጊዜ ማሳለፍ ነው እና ሳምንት እስከምንገናኝ ቻው ብለን እንሰናበታቸው ቻ